ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ሰላም ይሰው እንዴ ናችሁ? ታራ ናችሁ? ሰላም ከኛ ጋር አልሐምዱሊላህ። እንዴ ናችሁ? ዛሬ የእህቴ ትዕዛዝ ነው እዚህ የመጣሁት። ኢንሻአላህ የራያ ቀሚስ ማለ ኖርማል ልብስ ምን ማዛኛለች። የልጆችም ብዙ አንተገለ ኢንሻአላህ አሳያችኋለሁ። እስከናዋጋችሁ ነው የምነግራችሁ። ማዝስ ከፈለጋችሁ ኢንሻአላህ ቁጥሬ አስቀምጥላችኋለሁ። ዘቢ ማለት ነው። ዝት በሚታውት የራያ ቀሚስ ነው ይሄ። እንግዲህ ባለ አራት እንትን ነው ማለት ነው። እንደምታው ማሻአላህ ያምራል። በዚህ ብላ ላሳያችሁ። ማዘዝ ካፈለጋችሁ ማዘዝ ትችላላችሁ። ይሄ ፎቶ አንዳንድ ፎቶ የፎቶ ምናምን ስልኩ ቀለሙን ትልልላችሁ ይችላል። ግን ይሄ በትክክለኛው ነው የማሳያችሁ ማለት ነው። እንደዛ ያለ አሰር ይል ካላችሁ ይሄንኑ ነው የሚመጣላችሁ ማለት ነው። ምንም የተጨመረ የተቀነሰ ነገር የለውም ማለት ነው። ቤተሰብ እና እንሻላ ይሄን ይመስላል ቀሚሱ። ስድስት ሺህ አምስት መቶ ብር ነው ማለት ነው የተገዛው ቤተሰቦቼ ዝክሪሙም አለ በፈለጋችሁት በነገራችን ላይ ብዙ ክሪም ያላብሰዋል። የፈለጋችሁት ክሪም መልበስ ትችላላችሁ። በጣም ወፍራም ነው። ማሻአላ ይሄ ብዙ ጊዜ የሚያገለግላችኋል። ብዙ ጊዜ መቆየት ራሱ በጣም አሪፍ ነው ማለት ነው። እና እንደነገርኳችሁ ክሪሙ በፈለጋችሁበት ክሪም መልበስ ትችላላችሁ። ኢንሻአላ 6500 ነው ማለት ነው የተገዛው። ያው ብዙ ጊዜ ዋጋውን ንገሪ ስለምትሉ ዋጋውንም ልንገራችሁ ብዬ ነው። እዚህ ደግሞ ኔዱ ያልተሰፋ ቢዣማ አላት። ይሄ ያልተሰፋ ሰባት መቶ ብር ነው የገዛሁት። ሰባት መቶ ብር ቢዣማ ገዝቼላታለሁ። እንደገና ደግሞ ቢዣማ መስተገዝ ስለ ክሪም ይቃላል ክሪም አብሮ መገዛት ስላለበት ብዬ ክሪምም ገዝቼላታለሁኝ አራት መቶ አምሳ ብር ነው ማለት ነው። ክሪም የተገዛው አራት መቶ አምሳ ብር ነው መሻላ፣ ሰባት መቶ ብር ቢዣማ፣ አራት መቶ አምሳ ክሪሙን ገዝቼላታለሁ። እዚ ጋር ደግሞ ለወንድሟ ሸሚዝ ገዝቼላታለሁ። አሪፍ ሸሚዝ ነው። አንድ ሺህ ብር ገዝቼላታለሁ ማለት ነው ሸሚዝ። እዚ ጋር ሱሪ ይህም ለወንድሟ ነው ማለት ነው። ሱሪ ገዝችለታለሁ እና። ማሻአላህ ለሰባት ወር እና ለስድስት ወር ነው ያለችኝ። ይህንን ገዝቸላታለሁ ወይ አንድ ሺህ ሁለት መቶ ብር ማለት ነው የገዛሁላት። እንደምታዩት አንድ ሺህ ሁለት መቶ ብር፣ ይህንን ገዝቸላታለሁ። ማሻአላ ያምራሉ። በነገራችን ላይ የልጆች ልብስ በጣም ውድ ናቸው። በጣም ማለት ነው፣ በጣም ውድ ነው። ያው የልጆች ልብስ ውድ ነው። ከትላልቆቹ ደግሞ እዚህም አላት። ሁለት ነው ግጅልኝ ያለችኝ ማሻአላህ ሰባት መቶ ብር ናቸው ማለት ነው። እነዚህ ደግሞ ሰባት መቶ ብር ነው የገዛኋላት። ቤተሰቦችን ለልጇ ጫማ ጫማን ብላኛለይ፣ ስምንት መቶ ብር ይሄንን ጫማ ገዝ ችላታለሁ ማለት ነው። መሻአላ ስምንት መቶ ጫማ ገዝችላት አለው። አሁንም አላለቀም ለልጇ ቀሚስ ገዝ ችላት አለው። በነገራችን ላይ ቀሚሲቱ በጣም አልፍታኛል ጅንስ ታዲያ አድርጊበት ስላለችኝ በግድ ፈልጌ ነው ያገኘሁላት ማለት ነው እና ቀሚሱ ይሄን ይመስላል። እና ቀሚሱ እንደምታውስ ጅንሷ ጋር አላባሽዋ ጋር በጣም ነው የምታምረው። ማሻአላ 2400 ብር ነው ማለት ነው የገዛኋት የምታውቸው። ቀሚሶቹ በጣም ያምራሉ እና ውድ ቤተሰቦቼ ማለት እስካፈለጋችሁ የፈለጋችሁትን ትእዛዝ ማለት ትችላላችሁ። በነገራችሁ ነው ብዙ ጊዜ አልሰራም እናረግ ቪዲዮ ያው አለሁኝ ማለት ነው ስራውን አለሁ ዘና ማጥቋጧፍ እንሻላ እንግዲች እናንተ ማዘ እስካፈለጋችሁ፣ አሁን በተለይ ደግሞ ሮመዳን እየቀረበ ስለሆነ የተለያዩ ብቻሩ ትዛዞች ማለት ትችላላችሁ። ነበርበር እነሱ ነው እነሱ በቃም ብቻ እናንተ ብቻ ስኪን አስቀምጥላችኋለሁ በኢሞ በዋትሳፕ ታገኙኛላችሁ ማለት ነው፣ ውድ ቤተሰቦች እንግዲህ። እናቷም ወንድሞቿም በቃ ሁሉም እንደሚደሰሳለኝ በጣም ያምራ ብዬ ነው እንግዲህ። በራሳችሁ ምርጫ ራሳችሁ ስገዙት ምርጥ አሪፍ ነው እንግዲህ። ብራችሁን ተጣራችሁ መግዛት ማለት ነው፣ ውድ ቤተሰቦች። እና አንዳንዴ ብሩን ታምሰጡ እንደኔ እንደምክርም ብሩን ከምሰጧቸው ልብስ መግዣ ምናምን ብላችሁ ብሩ ትልኩላችሁ አላችሁ አይደለ? ለቤተሰቦቻችሁ አንዳንዴ ያው ብዙ ነገር ሌላም ነገር የምንገዛቸው ወይም የምናስተካክላቸውን ነገር ሊኖሩን ይችላል። የዛቦት እኛ ልብስ ላንገዛ እንችላለን፣ ግን ለምታውቁት ሰው፣ ለምታምኑት ሰው ብራችሁን ልግዛችሁ ልካችሁ ልብስ ግዙ ለልጅ ወይ ለቤተሰቦች ልብስ ግዙ ብላችሁ ብትሰጡ ልብሱን ብዙ አመት ይጠቀሙበታል። ይ ወይ ደግሞ ብዙ ወሬ አስለብሳቸዋል ማለት ነው። ልብሱ ግን ብሩን ተሰጣቸዋቸው ግን፣ እኛ በነገራችን ላይ ያው ብሩ በእጃችን ተገባ ምንም እንትን የለውም፣ በቃ ቶሎ የማረቅ ምንትን አለው። ስለዚህ እናንተ አርጋችሁ እንዲያላረጋችሁ ነው ምትወዱት። ምክንያቱም ልብስ ምናምን ሳይሆን ልብስ ብር ምናምን ሲሆን በቃ ይሄ ግን ሁሌ እናታቸው አሁን ይሄንን ቀሚሱን እናተዋ መለበሴን ሰዓት እህቶቿ በለበሰ አባት በለበሰ ጊዜ ሰዓት ሁሌ ያስታውሳታል ማለት ነው። አንዳንዴ እንደዛ ብታረጉ እንደምክርም ጭምር ነው። እና ዋጋውን ያው ጨርሼ ዋጋውን ነግራችኋለሁ። የዛሬው ቪዲዮ ይሄን ይመስላል። ላይክ ሰብስክራይብ ግን እያደረጋችሁኝ አበረታቱ ማለት ነው። እንሻላህ ይቀጥላል። በሌላ ቪዲዮ ደግሞ ብቅ ብላችኋለሁ ማለት ነው። ውድ ቤተሰቦች ግን ላይክ ሰብስክራይብ ማድረጋችሁን አትርሱ። ሰላም አለይኩም ወራህመቱላሂ ወበረካቱ።